ምንድን ነው አንተ ማዩም እንደዚህ ለእሱ የተገለበጣችሁት? ምን አድርጌያችሁ ነው? ምንም እኮ ነው የምደግፍ እኮ ተፈጥሯል። ብዙ ነገር መደረግ አለበት። እንደዚህ ከሆነ አንቺ ማስታከል ያለብሽን ነገር ታስታኪያለሽ። ሰላም ውድ ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ አለን በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን። እስኪ ዛሬ ደግሞ ባሩክን ደውዬለት እንዲተባበረኝ አዩም አያገባኝም ስላለችኝ፣ ባለፈው እንዳያችሁት ባለቤት የመጣ እንደዛ ውሻ አርጋኝ ነው ሄደችው። በጣም አዝኛለሁ። ልፋቴን ሁሉ ከንቱ አርጋለች። እና ምንድን ነው ዛሬ ደግሞ እስቲ ባሩክን አግኝቼው ከእሷ ጋር ሲሆን ነገር የምትናገረውን ነገር ለመስማት ወይ ጸጥታ ተጽታም ከሆነ እሰየው ግን ጭንቅላቷ ልክ አይመስለኝም። እሷ ራሷ የእኔ ተጋባባት መሰለኝ። ውድ ቤተሰብ እና ምንድነው ምንም በቃ ልክ አይደለችም። እሷ የምታስበው ነገር ሁሉ ልክ አይደለም። ምክንያቱም እኔ ከበል ከልቤ ስለፋ እሷ ልፋቴን ሁሉ በቃ ገደል እየከተተች ነው ያለችው። ውድ ቤተሰብ ባርጉኝ። ሰላም ውድ ቤተሰቦቻችን፣ እንዴት ናችሁ? ዛሬ እንግዲህ ፍቅሬ

የተፈጠረው ነገር ታውቀዋለህ። ቢካዝ አሁን እሷ እንትን ልታምን አልችልም። በአንዴ የሚታመን ነገር የለም። እንደ ተማርኩም አልተረዳ ነገር የለም እኮ አሁን የበፊቱ ነገር ነው። አሁን ምን ግዴታ ወይ መሞት አለበት። ምንም ሆነ መድረስ መድረስ አይደለም። እዛ መድረስ አያስፈልግም። ታዲያ ምን ማድረግ አለብን? እዛ መድረስ ሳይሆን ምንድን ነው? እንትን ነው። ቀስ በቀስ ነው የሚስታከለው። እምነት እንዴት ነው ማለት ሰው ሰው ስታምን በአንድ አሁን ለምሳሌ አንድ ሰው አምን የማይሆን ነገር ሰርቶ በጣም ጎርቶ ምናምን ሲሄድ ገባህ? እሱን ለመመለስ ነው አሁን ደከመች። በጣም ደከማለች። እውነት አላት በቃኝ በቃኝ ማለት አዎ፣ ከባድ ነው ይህ ነገር። ከባድ ነው እምነት፣ ከባድ ነው እምነት። እስኪመለስ ብዙ ነገር፣ በጣም ፈተና አለው። እና እኔ ደግሞ በጣም እየተናደድኩ ነው አሁን። ደግሞ ሰራውት ነገር ካልተደሰተች፣ ምን ማድረግ አለብኝ? ቆይ፣ እሺ፣ አንተ እንደዚያ ከሆነ ወደኋላ ልመልስህ እና እሷ ያን ጊዜ እንደዚያ ስታለቅስ

አንተ ረጋ ብለ አስረዳት። እግዚአብሔር ምን አስረዳት? ረጋ ብሎ ማስረዳት ማለት አንዳንዴ ቃላት አጠቃቀም ራሱ ግዴታ ነው ለሴቶች ገባ? ረጋ ብለ ለማስረዳት ነው። እኔ እኮ አሁን ከጥፋቴ ከተማርኩ ጀምሮ። ለማንኛውም ደወለች መሰለኝ ዛሬ የፈለኩሽ ማለት ነው በእርጋታ እንድታወሩና፣ ለምን ለምን ጠራኝ? እኔ እዚህ ፊት እኔ እዚህ ፊት ማምጣት አልፈልግም እንድታስተካክሉት ነው ወይ? ምኑን ነው የምናስተካክሉት? ነገር ምንም ይስተካከል ነገር የለም። አንተም እኮ ለፍታል ከኔ ጋር አይደል እንዴ? አብረኝ እኮ ያለቀስክ ሰው ነው። እንደዚህ ለሱ የተገለበጣችሁት ምን አድርጋችሁ ነው? ምንም እኮ እኔ እኮ ነው ወይ አሁን ተረጋግተሽ እንድታዳምጪኝ ነው። ቁም ነገር ነው የምሪ። ምን ማድረግ አለብኝ? አንተ ድምጽ ራስህ መስማት አልፈልግም። አይደለም፣ ቆይ ምን መስማት ነው ደስተኛ የምትሆኝ? አተደማመጭ፣ አይደለም ማረን ተደማመጭ ይጨርሻል። ይል ካለኔ እስከ ዛሬ ማለት እንደሆነ ምን ማለት እንደሆነ ሰውንስ ለምን ታስለፊያለሽ? አሁን ራሱ ተጨንቋል በእኛ ጉዳይ አንተ ሰው ስራችን በሌላ ሌላ ሰውም ተሰልችቷል። ቤተሰቦቻችን በጣም ያልተያሉ ነው፣ እየተማረሩ ነው። በእኛ ባንቺ እንደ ማስተካከል ማውራት ወይ ምንም፣ ብዙ ነገር ተፈጥሯል። ብዙ ነገር መንገድ ነው፣ ነገር ህግ ነው፣ አንተ አይደለም

ለምን አንድ እድል አሰጩ ምን አለ ገብተሽ እድል ያን እድል ግን አልተጠቀምበትም። ድጋሚ መስጠት በኋላ አሁን ተሳብሮ እንደዛ ነው የሆነው። እንደዛ ከማሰብ ሰዎች እንደሚያስቡት አይደለም። በኋላ ግን ይጻጽጥሻ ላይ ነገር ማለት ዙሪያ ያሉት ሰዎች ነገር ምንም በየሰው ቤት ስንከረተት የት በዛን ሰዓት እኔም ያንቺም ጥፋት አይደለ፣ ምንም አይነት ጥፋት የለብኝም። ብዙ ሰው ብዙ ጊዜ አንድ ሰው በጊዜው ደግሞ የሚባለን ሰው አለ። እንደ የሰው ይለያያል። ለሰው ክብር ይኖርሽ እኮ። አንድ ጊዜ ድር ስጭው እና እንዳንተ አይደለም። ለሰው ልጅ ክብር አለኝ አክብሬውም ነው የመጣሁት። ምን ምር ብሏት፣ በቃ ለምን አይመራትም? አንዴ ቤት ሰራሁ ብለሽ ስጠራት፣ አንዴ ምን አደረኩ ብለሽ ስጠራት፣ ለምን አይመራትም? እሷ እኮ ደስተኛ ሆና ነው የሄደችው። አይታው ማለት ነው በጣም አዎ። የዋስነው አንቺ ግን አስከፍተሻት ነው። ከደማመጥ መጀመሪያ አይደለም አስከፍተሽ። አዩ ግን በእርጋታ ነው የሄደችው፣ እንደዛ በማድረግ ማለት ነው። አንቺ ግን ምን አይነት ልብ እንዳለሽ ብቻ እኮ ያው እሷ ሰው መስላሃት ነው። ምስጥ መሆንን ስላላወቀሽን ደስ ብሏት የሄደችው አይደለ? አንቺ ወ ምን ያክል እርግጠኛ ነሽ? በኋላ ግን ታፎይበታለሽ። የምሬ ነው። የሚያሳፍር ነገር የለም። አይገርም። እኔ እየለመንኩሽ ነው አሁን፣ ዛሬም፣ ነገ እየለመንኩሽ ነው። እውነት እኔ ከልቤ ነው እየለመንኩ ያለሽ። አፍለም ምን ለምንኛል ኮኔ ምን ገንዘብ አንቺ አላልሽኝም። ግን እሊና አረብ ስለታ አሁን ድጋሚ ይሄንን ድንጋይ ገተርክና ማለት ድጋሚ ገንዘብ አላት ብለህ ነው። እኔ ገንዘቤን እንደሆነ ሙጥቃርከ በል፣ ተጨረሰ። ዕድሜየንም ልጅነቴንም ማጣጨረሳል። ሌላ ምንም ገንዘብ አስቢው፣ አይደለም አንቺ እንደምታስቢ ያለ ሁሉ ነገር እንደምታስቢ ያለ። እሺ፣ አስቢበት ይበት። ለማን ነው እኔ ጠራይ? እኔ ያው እናንተን ለማስተረፍ ነው። እንድትደማመጡ በትግስት አውርታችሁ እንድትፈቱት። እንደዚህ እርስ በእርስ አፈላፊ ከመከፋፈት ረጋ ብላችሁ ታወራላችሁ እኮ። እንደማነገው እኔ በማወራው ነገር እሱ ፈቃደኛ ሳይሆን አንተ ዝም ብለህ እኮ የለፋው ለምንድን ነው? እኔ ስላስጨነቅኩ እኮ ገብቶኛል ግን እንደዛ አንተ እንደዛ ከመሆኑ በፊት ምን ችግር አለው? አንቺ ተረጋግጥሽ፣ ተቀዳለ ምንም ቢሆን እኮ አሳልፈሻል እኮ። ላይፋ ስንት ድል ሰጥቻለሁ። ሰው አንተ የማታውቀው ብዙ ነገር፣ እሱ እኮ ነው መተው የሚባለው።

ምን ላዳምጠው፣ በቃ ያለሽ ነው። በቃ መቶ አለብሽ እንታይ አያለ አለቀ። በቃ ቀላል ነው ያለሽ። ምን አለኝ ምንም፣ በላይ ምንም። በቃ ተረጋግታ አስብበት። እኔ እኮ ከታ መጣ የሚለውን ነገር እሷ እሱ ተጨምሮ ነው ሁሉ ነገር ማለት ነው። ራሴም አባት የሰጠኝ ማስታወሻ መሬት ነበረችኝ እሷ ሽጬ እሱንም የሸጥኩበትን እንደው አልተሸጠም እ ማለት እሺ፣ ከዚህ በላይ ምንድን ልዩ ምን ይሻላል ታለ እና አመጣለሁ። በየቱን አለኝ፣ የራሴን ማለት ነው። እሱንም ምን ያህል እንደዚህ ከሆነ አንቺ ማስተካከል ያለብሽ ነገር አለኝ።